የጤና ይስጥልን ይህ በቦሌ ክፍለ ከተማ አስተዳደር የኮሚኒኬሽን ጽፈት ቤት እየተዘጋጀ የሚቀርበው ከሰኞ እስከ ሰኞ በቦሌ የተሰኘው ሳምንታዊ ፕሮግራም ነው። በዚህ ፕሮግራም በሳምንቱ በክፍለ ከተማችን የተከናወኑ አበይ ተግባራትን ይዳስሳሉ። እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛለን። የብልጽግና ፓርቲ ሁለተኛ መደበኛ ጉባኤ ውሳኔዎችን ተግባራዊ ለማድረግ የሴቶች ሚና ወሳኝ መሆኑ ተገለጸ። የቦሌ ክፍለ ከተማ ሴቶች በብልጽግና ፓርቲ ሁለተኛ ጉባኤ ውሳኔዎችና አቅጣጫዎች ዙሪያ ባደረጉት ውይይት ላይ የቦሌ ክፍለ ከተማ አስተዳደር ዋና ስራ አስፈጻሚና የብልጽግና ፓርቲ ምክር ቤት አባል ወይዘሮ አለም ፀሐይ ሸፈራው እንደተናገሩት ብልጽግና ፓርቲ በአንደኛ መደበኛ ጉባኤ ያሳለፋቸውን ውሳኔዎችና የተቀመጡ አቅጣጫዎችን ተግባራዊ ለማድረግ ባከናወናቸው ተግባራት ተጨባጭና አንጸባራቂ ስኬቶችን ማስመዝገብ ችሏል። በተመዘገቡት ስኬቶቻችን ውስጥ የሴቶች ሚና ጉልህ ድርሻ ነበር ያሉት ዋና ስራ አስፈጻሚዋ የፓርቲው ሁለተኛ መደበኛ ጉባኤ ያሳለፋቸው ውሳኔዎች የኢትዮጵያ ከፍታ የሚያረጋግጡ በመሆናቸው የክፍለ ከተማው ሴቶች በተለመደው ትጋት ለልማት፣ ለሰላምና መልካም አስተዳደር መስፈን ድርሻቸውን መወጣት እንዲሁም አፍራሽ አመለካከቶችን በመታገል ለብልጽግና ጉዞ መሳካት ሚናቸውን አጠናክረው እንዲቀጥሉ ጥሪ አቅርበዋል። በመድረኩ ላይ በክብር እንግድነት የተገኙት የአዲስ አበባ ከተማ ምክር ቤት ምክትል አፈ ጉባኤ እና የአዲስ አበባ ከተማ ብልጽግና ፓርቲ የሴቶች ክንፍ ስራ አስፈጻሚ ኮሚቴ አባል ፌዛ መሐመድ በበኩላቸው ብልጽግና ፓርቲ የሴቶች ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ተሳትፎ ተጠቃሚነት እንዲያድግ ከምስረታቸው ጀምሮ በትኩረት መስራቱን አውስተው በመጀመሪያው የፓርቲው ጉባኤ ውሳኔ መሰረት 21 ከመቶ የነበረው የሴት አመራሩን ድርሻ ወደ 30 ከመቶ የማሳደግ ተጨባጭ ስኬት ማስመዝገቡን ተናግረዋል። የሀገራችን የብልጽግና ጉዞ ያለ ሴቶች የነቃ ተሳትፎ ሊሳካ አይችልም ያሉት ምክትል አፈ ጉባኤዋ፣ በቦሌ ክፍለ ከተማ በሁሉም መስኮች በተከናወኑ ውጤታማ ተግባራት ሴቶች በንቃት በመሳተፍ ያሳዩት እንቅስቃሴ በአርአያነት የሚወሰድ በመሆኑ የክፍለ ከተማው ሴቶች አሁንም ለሁለንተናዊ ብልጽግና መረጋገጥ የጀመሩትን እንቅስቃሴ አጠናክረው መቀጠል እንዳለባቸው አስገንዝበዋል። በውይይቱ ላይ ለብልጽግና ፓርቲ ሁለተኛ መደበኛ ጉባኤ ውሳኔዎች ተግባራዊነት የሴቶች ሚና በሚል ርዕስ በቦሌ ክፍለ ከተማ በብልጽግና ፓርቲ ቅርንጫፍ የሴቶች ክንፍ አስተባባሪ ወይዘሮ ሰሚራ እያሌው የውይይት ሰነድ የቀረበ ሲሆን የመድረኩ ተሳታፊ ሴቶች ብልጽግና ፓርቲ ሴቶች በልዩ ልዩ መስኮች ተጠቃሚ የሚያደርጉ ተግባራትን በመደበኛው እና በሰው ተኮር ፕሮጀክቶች በማከናወን ከፍተኛ ውጤት ማስመዝገቡን ተናግረዋል። በሰላም ሰራዊት፣ በአካባቢ ልማት፣ በሕብረተሰብ ተሳትፎ እና ሌሎችም መስኮች ሴቶች ቀዳሚ ሚና እየተጫወቱ እንደሚገኙ አስተያየት ሰጪዎቹ ገልጸው በቀጣይ የብልጽግና ፓርቲ ሁለተኛ መደበኛ ጉባኤ አቅጣጫዎችን ተግባራዊ ለማድረግ የበኩላቸውን አስተዋጽኦ እንደሚያበረክቱ አረጋግጠዋል። ዓለም አቀፍ የሴቶች ቀን ማርች ኤት በአዲስ አበባ ከተማ ደረጃ በቦሌ ክፍለ ከተማ አዘጋጅነት ተከበረ። ፈጣንና ቀጣይነት ያለው ሁሉን አቀፍ ለውጥ በሴቶች ተሳትፎ ይረጋገጣል በሚል መሪ ቃል በዓለም መቶ አስራ አራተኛው በኢትዮጵያ ደግሞ ለ አርባ ዘጠነኛ ጊዜ በተከበረው በዚህ በዓል ላይ በክብር እንግድነት የተገኙት የአዲስ አበባ ከተማ አስተዳደር ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ ባደረጉት ንግግር የማርች 8 በዓል ስናከብር ከለውጡ በኋላ በርካታ ያስመዘገብናቸው ስኬቶች የበለጠ ተጠናክረው እንዲቀጥሉ ቃል በመግባት ነው ብለዋል። የሴቶችን ጤና በመጠበቅ ቅድሚያ የሚሰጠው ተግባር በመሆኑ ከዘንድሮ የዓለም ሴቶች ቀን ጎን ለጎን የማጸንበር እና የጡት ጫፍ ካንሰር ምርመራ እንደሚሰጥ ዶክተር ዮሐንስ አክለው አስታውቀዋል። የቦሌ ክፍለ ከተማ አስተዳደር ዋና ስራ አስፈጻሚ ወይዘሮ ዓለም ፀሐይ ሽፈራው በበኩላቸው የዓለም ሴቶችን ቀን የሴቶች ፖለቲካዊ ኢኮኖሚያዊና ማህበራዊ ተጠቃሚነት ለማረጋገጥ በሁሉም አካላት ዘንድ የጋራ መግባባት ለመፍጠር የሚከበር መሆኑን አውስተው ከለውጡ ማግስት የሴቶችን ፖለቲካዊ ተሳትፎና ስኬት በተጨባጭ ያሳዩ ተግባራት በከተማችንና በሀገር አቀፍ ደረጃ ተከናውነዋል ብለዋል። በሴቶች የተጠቃሚነት ዙሪያ አሁንም በስፋት መስራት እንደሚገባ ያስገነዘቡት ዋና ስራ አስፈጻሚዋ በዓሉ ሴቶች በራሳቸው ጉዳይ ንቁ ተሳታፊና ተጠቃሚ መሆናቸውን የሚያረጋግጡበት እንደሆነ አክለው ተናግረዋል። የአዲስ አበባ ከተማ አስተዳደር ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ምክትል ኃላፊ ወይዘሮ ዝናሽ ከተማ በዚህ ዓመት የሴቶችን ቀን ስናከበር የሴቶችን ጤና፣ አምራችነት ማህበራዊና ኢኮኖሚያዊ ተጠቃሚነትና የልማት ተሳትፎ ላይ በስፋት በመስራት ነው ብለዋል። በዘንድሮ በዓል በልዩ ሁኔታዎች የሴቶችን ጤና በመጠበቅ ረገድ ከአዲስ አበባ ከተማ አስተዳደር ጤና ቢሮ ጋር በመተባበር የማህፀን በርና የጡጫፍ ከንሰር ምርመራ ለተከታታይ ቀናት እንደሚደረግ ወይዘሮ ዝናሽ በተጨማሪ ገልጸዋል። በተመሳሳይ ዓለም አቀፍ የሴቶች ቀን ማርች ኤት በቦሌ ክፍለ ከተማ ተከበረ። የቦሌ ክፍለ ከተማ አስተዳደር ሴቶችና ሕጻናት ማህበራዊ ጉዳይ ጽፈት ቤት ከክፍለ ከተማ ብልጽግና ፓርቲ ሴቶች ክንፍ ጋር በመተባበር ባዘጋጁት በዚህ በዓል ላይ በክብር እንግድነት የተገኙት የቦሌ ክፍለ ከተማ ምክር ቤት አፈ ጉባኤ አቶ መስፍን ኃይሌ ባደረጉት ንግግር ማርች ኤት ሴቶችን እኩልነታቸውንና መብታቸውን ለማረጋገጥ ያደረጉት ትግል የሚታወስበት ቀን መሆኑን አውስተው በኢትዮጵያ በአሁኑ ወቅት የሴቶች ፖለቲካዊ ተሳትፎና ኢኮኖሚያዊ ተጠቃሚነት ለማሳደግ ከለውጥ ማግስት በተደረገው እንቅስቃሴ ከፍተኛ መሻሻል መታየቱን አመላክተዋል። በከተማችንና በክፍለ ከተማችን በከፍተኛ የኃላፊነት ደረጃ ያሉ ሴት አመራሮች እጅግ የላቁና አንጸባራቂ ስኬቶችን ማስመዝገብ ችለዋል ያሉት አፈ ጉባኤው ሴቶች መስራትና መምራት እንደሚችሉ በተግባር የተረጋገጠ ቢሆንም አሁንም የሴቶችን አቅም ለብልጽግና መረጋገጥ ለማዋል የሚታዩ ክፍተቶችን ለመቅረፍ በተፈጠረው እድል መጠቀም ከሴቶች እንደሚጠበቅ አክለው አስገንዝበዋል። የቦሌ ክፍለ ከተማ አስተዳደር ሴቶች ህፃናትና ማህበራዊ ጉዳይ ጽህፈት ቤት ኃላፊ ወይዘሮ ኢትዮጵያ ነጋሽ በበኩላቸው በዓለም 114ኛው በኢትዮጵያ ደግሞ ለ49ኛ ጊዜ የሚከበረው የማርች ኤት የሴቶች ቀን ሴቶች ለነጻነትና እኩልነት ያደረጉት እልህ አስጨራሽ ትግል የሚዘከርበት በዓል መሆኑን አውስተው የዘንድሮ በዓል በክፍለ ከተማው ከወረዳ አንስቶ በልዩ ልዩ ሁነቶች ሲከበር መቆየቱን ተናግረዋል። የሴቶችን ሁለንተናዊ ተጠቃሚነትን ማረጋገጥ ለብልጽግና እውን መሆኑን ወሳኝ መሆኑን ኃላፊዋ ገልጸው፣ ሴቶች በሁሉም መስኮች ተጠቃሚነታቸውን በበለጠ እንዲረጋገጥ የመሪነት ሚናቸውን ማጠናከር እንደሚገባቸው አሳስበዋል። የዘንድሮ የማርች 8 ቀን አከባበር ካለፉት ዓመታት በተለየ በሴቶች ጤናና የበጎ ፍቃድ ተሳትፎ ላይ ማተኮሩን የገለጹት የቦሌ ክፍለ ከተማ ብልጽግና ፓርቲ ሴቶች ክንፍ አስተባባሪ ወይዘሮ ሰሚራ እያሌው ሴቶች በሁሉም መስክ መብትና ተጠቃሚነታቸውን ለማረጋገጥ የሚደረገው ጥረት በሴቶች የነቃ ተሳትፎ እንዲረጋገጥ በጋራ መረባረብ እንደሚገባ አመላክተዋል። በበዓሉ አከባበር ላይ ቀኑን በማስመልከት እንዲሁም በሴቶች የልማት ህብረት ዙሪያና በማህፀን በር ካንሰር ሰነዶች ቀርበው ውይይት የተደረገባቸው ሲሆን የበዓሉ ተሳታፊ ሴቶች በሰጡት አስተያየት የዘንድሮ በዓል በሴቶች ጤና ትኩረት የሰጠ መሆኑን የሚበረታታ መሆኑን ገልጸዋል። ሴቶች እና ህፃናት ለጥቃት ግንባር ቀደም ተጋላጭ መሆናቸውን አስተያየት ሰጪዎች ገልጸው እነዚህን የህብረተሰብ ክፍሎች ከጥቃት ለመከላከል የህግ ማዕቀፍ መጠናከር እንደሚገባው አስገንዝበዋል። ከባሉ አከባበር ጎን ለጎን የማጸንበር ካንሰር ቅድመ ምርመራ የደም ልገሳ መርሃግበር ና ለታላቁ የኢትዮጵያ ህዳሴ ግድብ የቦንድ ግዢ ተካሂዷል። የአዲስ አበባ ዘርፍ ማህበራት ምክር ቤት አመራሮች በቦሌ ክፍለ ከተማ የሚገኙ አምራች ኢንዱስትሪዎችን ጎበኙ። የአዲስ አበባ የዘርፍ ማህበራት ምክር ቤት የቦርድ አባል ና የቦሌ ክፍለ ከተማ ዘርፍ ማህበራት ምክር ቤት ሰብሳቢ ኢንጂነር ጀበል ጀማል እንዲሁም የአዲስ አበባ የዘርፉ ማህበራት ምክር ቤት ቦርድ አባል አቶ ተስፋዬ ገብረ ኪዳን በክፍለ ከተማው በተለያዩ መስኮች የተሰማሩ ኢንዱስትሪዎችን ተዘዋውሮ የጎበኙ ሲሆን አዲስ ሀይል ጋርመንት፣ ኢትዮ ሹራብ፣ ጌታብ እንጨት ብረትና አልሙኒየም የስራ ድርጅትና ሀድሮ ቡና እንዲሁም በልማት ተነስተው ወደ ሌላ ስፍራ የተዘዋወሩ አምራቾች በጉብኝቱም ምልከታ ተደርጎባቸዋል። በጉብኝቱ ወቅት ኢንዱስትሪዎቹ የማምረት ስራቸው እንዲሳካ ክፍለ ከተማው አስተዳደር የበኩሉን ድጋፍ እያደረገላቸው እንደሚገኝና ና በዚህም ውጤታማ ለመሆን መብቃታቸውን ለዘርፍ ማህበራት ምክር ቤት አመራሮች የገለጹ ሲሆን በልማት ተነሽነት የተዘዋወሩት አምራቾች የመስሪያ ቦታ ጥበት እንዲሁም ኤሌክትሪክና የውሃ አቅርቦት ያለመሟላት በስራቸው ላይ እንቅፋት የፈጠረባቸው መሆኑን በመግለጽ የሚመለከታቸው አካላት ለችግሩ መፍትሄ እንዲሰጡ ጠይቀዋል። የቦሌ ክፍለ ከተማ አስተዳደር ኢንዱስትሪ ልማት ጽፈት ቤት ኃላፊ አቶ ዑመር አብዲ በበኩላቸው አምራች ኢንዱስትሪዎች በኢኮኖሚ እድገት በስራ ዕድል ፈጠራና በቴክኖሎጂ ሽግግር ከፍተኛ ሚና እየተጫወቱ እንደሚገኙ ገልጸው ይህንን ሚናቸውን በበለጠ ለማሳደግ እንዲችሉ ጽፈት ቤቱ የተለያዩ ድጋፎችን በማድረግ ላይ እንደሚገኙ ተናግረዋል። በልማት ምክንያት የቦታ ለውጥ ያደረጉ አምራች ኢንዱስትሪዎች ያጋጠማቸውን ችግር ለመፍታት የክፍለ ከተማው አስተዳደር ጥረት እያደረገ መሆኑን ያመላከቱት ኃላፊው ከመሰረተ ልማት አቅርቦት ጋር የተያያዙ ችግሮችን ለመፍታት የመሰረተ ልማት አቅራቢዎች አፋጣኝ መፍትሄ መስጠት እንደሚኖርባቸው አሳስበዋል። በወንዝ ብክለት መከላከል ደንብና መመሪያ ዙሪያ በቦሌ ክፍለ ከተማ ለሚገኙ ባለድርሻ አካላት ስልጠና ተሰጠ። የቦሌ ክፍለ ከተማ አስተዳደር አካባቢ ጥበቃና የደንብ ማስከበር ጽፈት ቤት በጋራ ባዘጋጁት በዚህ ስልጠና የክፍለ ከተማው ሴክተር ጽፈት ቤቶች ተወካዮች፣ የእድሮች አመራሮች፣ የፖሊስ አባላትና የደንብ ማስከበር ኦፊሰሮች የተሳተፉ ሲሆን የአዲስ አበባ ከተማ አስተዳደር የወንዞች ዳርቻ ብክለት መከላከል የደንብ ቁጥር 18 ህዝባር 2017 ና ተያያዥ ጉዳዮችን በተመለከተ ገለጻ ተደርጓል። ስልጠናውን በንግግር የከፈቱት የቦሌ ክፍለ ከተማ አስተዳደር የዲሞክራሲ ስርዓት ግንባታ ማስተባበሪያ ኃላፊ አቶ ክፍሌ ለማ አዲስ አበባ ውብ ጽዱና ምቹ ከተማ እንድትሆን በርካታ ስራዎች ማከናወናቸውንና ተጨባጭ ውጤቶች መመዝገባቸውን አውስተው በተከናወኑ ሰው ተኮር ተግባራት የተገኘው ጽዱ አካባቢ የመፍጠር ስኬት ለማስቀጠል የአካባቢን ጽዱነት ማስጠበቅ የማህበረሰቡ የጋራ ኃላፊነት መሆኑን አመላክተዋል። በኮሪደር ልማቱ ያሳየውን የላቀ አስፈጻጸም የወንዝ ዳርቻዎችን ከብክለት በመጠበቅ ኢኮኖሚያዊና ማህበራዊ ጥቅም እንዲሰጡ የማድረግ ሚና የሁላችንም ነው ሲሉ ኃላፊው አሳስበዋል። የቦሌ ክፍለ ከተማ አስተዳደር የደንብ ማስከበር ጽህፈት ቤት ኃላፊ ምክትል ኮማንደር አስፋው የሺዳኘ በበኩላቸው ስልጠናው የደንብ ተግባራዊ ከመደረጉ በፊት ለህብረተሰቡ ግንዛቤ በመፍጠር የቅድመ መከላከል ሥራዎችን ለማከናወን የተዘጋጁ መሆኑን ገልጸው በደንብ ዙሪያ ግንዛቤ ተፈጥሮ ከአካባቢ ጥበቃ ጽፈት ቤት ጋር በጋራ ለመስራት ያለመ በመሆኑ ሁላችንም በቅንጅት መስራትና በትኩረት የተሰጠንን ኃላፊነት ልንወጣ ይገባል ብለዋል። በክፍለ ከተማው 13 ወንዞች እንደሚገኙ ያመላከቱት የቦሌ ክፍለ ከተማ አስተዳደር አካባቢ ጥበቃ ጽፈት ቤት ኃላፊ አቶ አሚን ቀጣው በወንዞች ዳርቻ የሚከሰት ብክለት የውሃና የአፈር መበከልና መመረዝን ከማስከተል ባሻገር የአካባቢን ስነ ምህዳር በመጉዳት አሉታዊ ተጽዕኖ የሚያሳድር በመሆኑ ይህንን አሳሳቢ ችግር ለመፍታት የከተማው አስተዳደር የህግ ማዕቀፍ ማዘጋጀቱን ተናግረዋል። መድረኩ ስለ ደንቡ ለሚመለከታቸው አካላትና ለህብረተሰቡ ግንዛቤ በማስጨበጥ ወንዞችን ከብክለት ለመከላከል የሚያስችል አቅም ለመፍጠር መዘጋጀቱ ኃላፊውን ገልጸው ባለድርሻ አካላቱ ያገኙትን ግንዛቤ ለማህበረሰቡ በማስተማር ድርሻውን እንዲወጡ አሳስበዋል።